አሁን በሀናና በእርግብ ጉዳይ አስራ አንደኛው ሰዓት ላይ ሜላት እየገባት ትገኛለች። አሁን መጠየቅ ያለበት ዶክተሩ ነው ወይስ ባዩሽ? ማነው መጠየቅ ያለባቸው ይመስላችኋል? እንግዲህ የዚህ ቤተሰቡ ነገር እናውቃለን። እርግብን የተቀበለቻት ሜላት ብቻ ነች። ፋሚሊ በሙሉ ሰውየውም ጭምር እና እናቷም ጭምር ልጆቹም ጭምር የተቀበሉት ሀና ነበረ አሁን ግን ለምን ማለት ጀምራለች ማን ሜላት ያልጠረጠረ ተመነጠረ እየት ባለ አደላ አሁን መጠረጠር ጀምራለች ለምን እኔ ብቻ ተቀበልኳት ፋሚሊ በሙሉ ለምን አልተቀበላትም ምንድ ነው ብላ የሰላም የልጇን ጠይቃለች ሰላም ምናለች? እማዬ አንቺ ብቻ ነሽ እንጂ ሁላችንም አልተቀበልናትም ምክንያቱም አትመሳሰልም እኛ ደማችንም ሁሉም ነገራችን እህታችንን እንመስለን። ሀኒ፣ ብቻ ነች እርግብ፣ እንዴት እንደተቀበልሻት አላቅም ብላ የእናቷ ዳግም ጥያቄ ጠየቀች። እናቷም አለች እሺ መጀመሪያ እሺ አልኳችሁ፣ ሀና ልትሆናችሁ፣ እሺ ምርመራ ይደረግ ተባለ። ምርመራውም እሺ እሷ ነች አለ። እኔ ምን ላደርግ አሁን ልታሳብዱኝ ነው? አለች ሰላም። መልሳ ምን አለች ምርመራው እንዴት እንደተሰራ አሻጥር ያለበት ይመስላል እንጂ በፍጹም ልክ አይደለም። ካልሆነ ሌላ ቦታ ሄደው መመርመር አለባቸው በድጋሚ የሚል ጥያቄ ነው ያነሳችሁ። እንግዲህ እንደምታውቂ ምርመራው ይህን አክላውጥቼ ብዙ ብር ነው። አሁን ድጋሚ አላስመረምርም፣ ከተቀበላችሁ ተቀበሉ፣ ካልተቀበላችሁ የራሳችሁ ጉዳይ ነው ብላ እንግዲህ ሜላትን አብዳለች ማለት ነው። ሌላው በግል ዶክተር የሚያስፈራራው ደግሞ ባዮሽ ማስፈራራት ጀምራለች። ይህ ነገር ትንሽ ብትናገር አል ላስን ታገኝም። እንደው በጥይት ብዬ ነው ምደፋህ የሚል አንዳንድ ማስፈራራ እንደደረሰው እሱም ተናግሯል። ይህ ነገር በፖሊስ እንደሚያዝም እኔን ብፈራም ይህ ነገር በሕግ አስይዘዋለሁኝ ሲል ሲናገር፣ አንተም እየሰራኸው አሻጥር አለ አንተም በሱ ስትጠየቃለህ ሲባል እሱን አፉናው ዝግት ታድርጉ። ቁጭ ብሎ ይህን ቀን እንደው ምን አይነት ቀን ነው በምን አይነት ቀን ነው ይህን ስራ ገባውኝ። በተለይ የእነዚህ ልጆችን ምርመራ ብሏል። በጣም አምርሯል አምርሯል። ባዮሽ የምትለቁ አይመስለኝም። ባዮሽ ደግሞ እነዛ ልጆች ይዟቸዋል። እንግዲህ ነገሩ በሰንሰለት በሰንሰለት እንደ ሰንሰለት ተያይዞ እየተጓተተ ይገኛል። እኔ ምኑም አላማረኝም። ይሁን ችግር የለም ግን ሜላት በ11ኛው ሰዓት ይህ መጠራጠርሽ ራሱ ጥሩ ነው። ብዙ ጥያቄ ራስሽ ጠይቀሽ ራስሽ እንድታገኝ አድርጎሻል። ከሰላምም ከእርግብም ሰላም እየፈጠሩ አይደለም በት ሰላምን ሰላም እየፈጠረች አይደለም። ከእርግብ ጋር ሲሆኑ መሳደብ፣ መንቋሸሽ፣ ማኩረፍ፣ አንድ ላይም ሲተኙ ወደዛ ሂጂ እንዳትጠጊኝ፣ አንድ አልጋ እንግዲህ አስቸገሩት። እንግዲህ ይታያችው። ይህ ደግሞ እህቷን እንዳልሆነች በነገራችን ላይ መጀመሪያ ተናገራለች። እሷም ከእህቴ ጋ አልደኝም ከእናቴ ጋ ተኛለሁ ትላለች። እንግዲህ እንደዚህ ውስጥ ገብቷል። ይሁን እንጂ ሀና እህታቸው ልትሆን ነው፣ ትንሽ ይቀራል። ግን ብዙ ውጣ ውረድ ቢኖረውም ቢራዘምም፣ እንደሰንሰለት ቢተሳሰርም እዛ ቤት ሀና እህት ሆኗዋ ወይም ደግሞ ልጅ ሆና መግባቷ አይቀረምና ይህ ባዮሽም ሆን ዶክተሩ፣ ሌሎቹም በዚህ ዙሪያ የተሳተፉ በቁጥጥር ስር መዋል አለባቸው ብዬ ያምናሉ። ካልሆነ ግን ይህ ነገር ምንም እያስተምረ ስላልሆነ ሌላ ማህበረሰቡ ላይ ችግር ሌላ ችግር እየተፈጠረበት ነው። ገብቷል አይደል? እንደዛ እዚህ ዛሬ ሊመጡ ነው ከሰዓት ምን ልኝ እንደሚመጡ አብረን የምና ይሆናልናል። ሀና ግን በተደረገው ነገር ሁሉም አዝና ልቧን ተሰብራ ልጅ ይሆናለው ብላ ስጠብቅ ልጅ ሳትሆን ስትቀር እዛው ቤትም መምጣት አቁማለች። ግን ዋና እዛ ቤት መምጣት ያቆመችው አባቷን በመታመማቸው ነው። ይኸው አልነቁም እንደውችላንትና ህይወታቸው አልፈዋል የሚሉ አንዳንድ ነበሩ። ግን በህይወት እንዳሉና እንደራረፉ ይሰማል። ነገር ግን እዛ ቤት መምጣት ቀንሳለች፣ አት መጣምም እንዳው ሰላም ሄዳ ሄዳ እየጠየቀቻት ትገኛለች። እሷ ግን መምጣቱም እንደ መጀመሪያ ምንም አትጓጓለትም። ለምን የጠበቀችው ሌላ የመጣው ሌላ። ማንም ሰው ቢሆን በእርግጥ አይፈረድበትም። ከዛ በኋላ ያለውን ሞራሉም ሁሉም ነገሩ ይቀንሳል። ሀናም ላይ የተከሰተው ይህ ነው። ግን በአባት ዋህንን ተሳብ እንጂ ዋናው ነገር አስጠልቷል፣ አይደለም እሷ፣ እኛም አስጠልቶናል በተደረገው ነገር። ይህ በሌባ በብር በሙስና የተጭበረበረ ነገር አይደለም እና እኛም አናዶናል። እስቲ አሁን የሚሉ ነገር እንሰማለን። በህይወታችሁ ተስፋ አትቁረጡ። ያመናችሁበት ነገር እስከ መጨረሻውም እስከ ጥግ ሂዱ። ሰዎች ምናልባት ሊከዷችሁ ይችላሉ። ሰዎች ምናልባት ሀቃችሁን ቢሆን ሊያስወስዱባቸው ይችላሉ። የጊዜው ነው እንጂ ሀቃችሁን ከእናንተ ጋ ነው። እውነታውን ከእናንተ ጋ ነው። ጊዜና ሰዓት ይፈጃል እንጂ ያ ሁሉም ቦታው መገኘቱ አይቀርምና ሁሉም ነገር የጊዜ ጉዳይ ነው። ስለዚህ ምናልባት ሀና የትንሽ ጊዜ ቢሆን ልቧን ተሰብሯል። ይህ ነገር ግን ተመልሶ ቦታው እንደሚመጣ እናውቃለን። ግን አንዴ ልብ ከተሰበረ ነው አይጠገንም። ምንም ብትጠግኑት አይጠገንም። አንድ ተሰበረ እቃ ብታሰሩትም የጊዜው ነው እንጂ እንደ መጀመሪያ አይሆንም። አይደል እንዴ፣ አንድ ብርጭቆ ተሰበረ እንበል ከዛ አትጥሉትም፣ ታሰሩት አላችሁ እንበል ለምሳሌ። ቢሰራም በቃ ኦረዲ ተሰብሯል፣ እንደ መጀመሪያ አይሆንም። እንደ አዲስ ምናምን ሳይሰበር በፊት የነበረው ህይወቱ አይኖሩም። ያው ሰባራ ነው። ስለዚህ ልብም እንደዛ ነው። አንዴ ከተሰበረ የሚጠግነው ነገር ያለ አይመስለኝም። ምናልባት ያው ልጃቸው ሆና ትገባለች በእርግጠኝነት፣ ያው ልቧ ግን የሚመልሰው ያለ አይመስለኝም። ያም ሆነ ይህ እውነት አሁን ይወጣል በቅርብ፣ ይዘገያል እንጂ መቅረቡን አይቀርም። ባዮሽና እርግብን ምን አስበው እንደመጡ ያኔ ሜላት ይገባታል። ሁሉም ነገር ፎቶውም እንትን የት እንደተሰረቀች ማን እንደተሰረቀች የዚህ ሁሉም ተዋንያን ማን እንደሆነች ሁሉም ያቀናናበረችው ማን እንደሆነች ሜላት ሲገባት እውነት የወጣው ቀን ራሷን ነው የምትጠላው። ይህን አክል ያመነችበት ምክንያት ለምን ብላ ስላልጠየቀች ያኔ ሁሉም ነገር ትጠይቃለች። አሁንም ግን ለምን የሚለውን ጥያቄ በራሷን እያነሳች ነው። ምክንያቱም ቤተሰብ ሁሉም የወደደው ሀና ነው እንጂ እርግብ አይደለም። ለምን የገዛ እናቷ እራሱ ቤቱ ትታሄዳለች ምንም ዋም ልጅ አትመስልም፣ እንደው ልጅ የምትመስለው ሀና ነው ብላለች። እንግዲህ ቤተሰብ በሙሉ መስክሯል። ከእነ ምስላቸው ከእነ እንትናቸው ከልጆቹ ነው እንደው የሚመሳሰሉት። እንደ ርግብ ርግብ መች ልጅ ሆነች? ይህ ተቀናብሮ የተሰራ ይታወቃል። ኤንዌስ እናያለን እስከ መጨረሻው። ግን ማየት ራሱ እኛ ደብሮናል። ዝም ብለን ነው እንጂ የእኛም ልብ ተሰብሯል። የሀና ብቻ ሳይሆን ማለት ነው። የእኛም ልብ የሚጠግነው ነገር አምጡልን ማለት ፈልጋለሁኝ። ባይ ባይ።